በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም መታሰቢያ ክብረ በዓል በሰላም አደረሰን። አምባ ግሸን አምባ ግሸን ከደሴ በስተ ምስራቅ 68 ኪሎ ሜትር ርቀት ላይ በአምባሰል ወረዳ ከባህር ጠለል በላይ በ3249 ሜትር ከፍታ ላይ የሚገኝ ዙሪያው በሸለቆ የተከበበ አምባ ነው። ይህ ቦታ ግሸን ማርያም በመባል ይታወቃል። በመካከለኛው ዘመን ምናልባት ከአጼ ኩኖ አምላክ ዘመነ መንግስት ጀምሮ ይህ አምባ የነገስታት ወንድ ልጆች በግዞት የሚታሰሩበት ነበር። በዚህም ምክንያት ደብረ ነገስት የሚል ስያሜ ተሰጥቶታል። ይህም መሆኑ ነገስታቱ ከአንድ በላይ ሚስት ስለሚያገቡ በስልጣን ውርስ ይገባኛል ጥያቄ በልጆቹ መካከል ለሚኖር የሚችለው የእርስ በእርስ የስልጣን ሽኩቻና መጠፋፋት ለማስቀረት ሲባል ነው። ልጆቹ ከአምባው መውረድ ባይፈቀድላቸውም በሞግዚታቸው አማካኝነት የመማር፣ የማረስ፣ የማግባት መብታቸው የተጠበቀ ነው። ለዙፋኑ እድል የጠራቸው ብቻ ነበር ከአምባው መውረድ የሚችለው። ዘርዓ ያዕቆብ ለዚህ ጥሩ ማሳያ ነው። ዘርዓ ያዕቆብ በግዞት ይኖሩበት ከነበረው አምባ እንዲወርድ የተደረገው በበዓለ ሲመቱ ዋዜማ ነበር። የአህመድ ግራኝ ጦርነት በተደጋጋሚ አምባውን ለመቆጣጠር ሞክሮ ባይሳካለትም ለሶስተኛ ጊዜ በ1532 ዓ.ም በፈጸመው ጥቃት አምባውን ወሮ ዘርፏል። ይሁንና በዚህ ወቅት አምባው የእስር ቤት አገልግሎቱን መስጠት አቁሞ ነበር። ከአምባው መውጣት የቻሉት ልዑላን ከአህመድ ግራኝ በኋላ ለተፈጠረው አለመረጋጋት የአንበሳውን ድርሻ ወስደዋል። ልክ እንደ አምባ ግሸን ሁሉ ወህኒ አምባ ለጎንደር ነገስታት ተመሳሳይ አገልግሎት ይሰጥ እንደነበር ታሪክ ምስክር ነው። አፄ ዘርዓ ያዕቆብ በግሸን አምባ የማርያም ቤተ ክርስቲያን በማስገንባታቸው ቦታው ግሸን ማርያም የሚል ስያሜ አግኝቶ በሰፊው በዚህ ስም ቢጠራም አልፎ አልፎ አንዳንድ የታሪክ መዛግብት ቦታውን ግሸን ደብረ ከርቤ ሲሉ ይጠቅሱታል። በአምባው ላይ በአራቱም አቅጣጫ በሚገኙ ኮረብታዎች ላይ የመስቀል ቅርጽ በያዘ መልኩ ቤተ ክርስቲያን ተገንብቷል። ለአጼ ካሌብ እንደ ነፍስ አባት የንስሐ አባት ሆኖ የሚያገለግሉ አባ ፈቃደ ክርስቶስ የሚባሉ መንፈሳዊ መናኝ በየመን ሀገር ናግራን ላይ የሚኖሩ ስለነበረ በናግራን ተላላ ላይ የሚገኙ ሁለት ጽላቶች ኢትዮጵያ ወስደው እንዲያኖሩ ከፈጣሪያቸው በጸሎት እንደተገለጸላቸው ለንስሐ ልጃቸው ለአጼ ካሌብ መናገራቸው፣ ንጉሡም ፈቅደው አባ ፈቃደ ክርስቶስንም ሁለቱ ጽላቶች አሸክመው ሸሎውን የተሻገረውን አቀበቱን ወጥተው ወደ መስቀለኛው አምባ ጥግ ሲደርሱ ወደ አምባው ጫፍ ለመውጣት ስር ሲፈልጉ አምባው ዙሪያው በገደሉ ላይ ንብ ሰፍሮ የማሩ ሰፈፍ ጨረቃ መስሎ በማየታቸው የአምባውን እና የእግዚአብሔርን ተፈጥሮ ስጦታ ሲያደንቁ ይህ አምባ አሰል ነው በማለት ተናገሩ። አሰል የሚለው ቃል በአረብኛ ማር ሲሆን ሙሉ ትርጉሙ የማር አምባ ማለት ነው። ከዚያን ጊዜ ጀምሮ እስካለንበት ዘመን ድረስ የግሸን ማርያም አካባቢ ወረዳ አምባሰል ተብሎ ይጠራል። አባ ፈቃደ ክርስቶስ በ517 ዓ ም በተራራው ላይ መጥተው መጠነኛ ጎጆ በመቀለስ ሁለቱ ጽላቶች አስቀመጡ። ሁለቱ ጽላቶች ታቦተ ቅድስት ድንግል ማርያም እና ታቦተ እግዚአብሔር አብ ናቸው። ከዚህም በተጨማሪ አጼ ዘርዓ ያዕቆብ ከቅድስት ሀገረ ኢየሩሳሌም በሰማኒያ ስምንት ግመሎች በመቶ በቅሎዎች አፈር አስመጥቶ በግሸን አምባ ላይ በመበተን ቦታው ዳግማዊ ኢየሩሳሌም አሰኝተውታል። ቦታውም ድውይ የሚፈውስ አጋንንትን የሚያባርር ቅዱስ ቦታ እንደሆነ ይታመናል። አምባ ግሸን በእሳት የታጠረ ገነት ሲሉም ይጠሩታል። ዛሬ ላይ ግሸን አምባ ብዙ ካህናት መነኮሳትና ምስኪኖች የሚኖሩበት ዝነኛ መንፈሳዊ መዳረሻ ሆኗል። ሌላውም አምባ ግሸን ስመጥር የሚያደርገው ክርስቶስ የተሰቀለበት የግማደ መስቀሉ መገኛ መሆኑ ነው። በዚህም ምክንያት መስቀል አምባ ወይም መንበረ መስቀል በመባል ይጠራል። በግሸን በሚገኙት በመጽሐፈ ጤፋት እንደተጻፈ ግማደ መስቀሉ አጼ ዳዊት እስክንደሪያው ጳጳስ ከግብፅ ገዢዎች እስር ነፃ በወጣቸው ጊዜ ከጳጳሱ በስጦታ የተበረከተላቸው ሲሆን አጼ ዳዊት ግማደ መስቀሉን ኢትዮጵያ ሳያደርሱት በመሞታቸው ልጃቸው አጼ ዘርዓ ያዕቆብ መስቀሉን በመስቀለኛ ቦታ ለማስፈር ቦታው ሲፈልጉ አምባ ግሸን በማግኘታቸው ግማደ መስቀሉ በግሸን አምባ እግዚአብሔር አብ ቤተ ክርስቲያን እንዲያርፍ አድርገውታል። ቦታው አጼ ዘርዓ ያዕቆብ በልዑልነት ዘመናቸው በግዞት የታሰሩበት ነበር። የእናታችን የእመቤታችን ፍቅርና ምልጃዋ ከሁላችን ጋር ይሁን፣ ዛሬም ዘውትር ለዘላለም አሜን።